የውሻ ምግብ ከምን እንደሚሰራ ያውቃሉ? እንዴት እንደሚመረት ቢታይ ኖሮ ምናልባት በቤታችሁ ያለውን የውሻ ምግብ ወዲያውኑ ትጥሉ ነበር። ከምን እንደሚሰራ ከማየታችን በፊት ውሻ ላለው ጓደኛችሁ ሼር አድርጉለት። በመጀመሪያ ሰራተኞች ከፍተኛ መጠን ያለውና ጥቅም ላይ የዋለ የካርቶን ሳጥኖች ወደ ፋብሪካው ያመጣሉ። እነዚህ ካርቶኖች የገረጡና የሻገቱ ናቸው፣ ግን እዚህ ጋር እንደ ጥሬ ዕቃ ያገለግላሉ። ከዚያም ካርቶኖቹ በማሽን ሙሉ በሙሉ ተጨፍልቀው ዱቄት ከሆኑ በኋላ ብዙ ውሃ ይጨመርባቸዋል። መጥፎውን ሽታ ለመደበቅም ብዙ ሰው ሰራ ጣዕሞች እና ቀለሞች ይጨመራሉ። ይህም እንደ ስጋ ወይም ወተት ጣዕም ያለው ምግብ እንዲመስል ያደርገዋል። ይህን ድብልቅ በደንብ ከቀላቀሉ በኋላ ወደ ማድረቂያ መሳሪያ ውስጥ ያስገቡትና በከፍተኛ ሙቀት ውስጥ ይጋግሩታል። ይህም ወደ ጠንካራ እንክብሎች ይለውጠዋል። በመጨረሻም ይህ የውሸት የውሻ ምግብ በተለያዩ ብራንዶች ተጭኖ በሚያጓጓ ሁኔታ ተለጥፎና በከፍተኛ ዋጋ ለቤት እንስሳት ባለቤቶች ይሸጣል። ውሾችም ብዙ ጣዕም ማሻሻዮች ስላሉት በጉጉት ይበሉታል። ነገር ግን ምንም ነገር ማለት አይችሉም። አንዳንዴም የምግብ መፈጨት ችግር ይታይባቸዋል። ታዲያ የሚያሳዝነው ባለቤቶች አይገነዘቡም። ለውሾቻቸው ገንቢና ጥራት ያለው ምግብ እየገዙ እንደሆነ ያስባሉ። ስለዚህ እባካችሁ የውሻችሁ ምግብ ከመግዛታችሁ በፊት ከምን እንደሚሰራ አረጋግጡ። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።